ሰላም አሌይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የሚዛን ሚዲያ ተከታታዮች እንደምን ቆያችሁ? እንደምን ሰነበታችሁ? ፕሮግራሙ ሚዛን ትንታኔ ላይ ነው የምትገኙት። ሚዛን ትንታኔ በተለያዩ የሀገር ውስጥ እና ከባህር ማዶ በሆኑ ጉዳዮች ዙሪያ ላይ በትንተና መልክ ወደ እናንተ የምናቀርብበት ፕሮግራም ነው። በዛሬው ፕሮግራማችን ልንዳሰሰ ከወደ ነው ጉዳይ የኢትዮጵያ እስልምና ጉዳዮች ወይንም አሁን ያለው መጅሊስ በ2013 ተቋሙን ከተቆጣጠረ በኋላ በልማት ዙሪያ ምንድን ነው ያከናወናቸው ወይንም ያሳካቸው ጉዳዮች በሚል ለመዳሰስ እንሞክራለን ማለት ነው። አብራችሁን ቆዩ። እንደሚታወቀው የኢትዮጵያ እስልምና ጉዳዮች ወይንም በጥቅሉ መጅሊስ የምንለው ቦዲ ወይም አካል ለሙስሊሙ ማህበረሰብ በፖለቲካዊም በኢኮኖሚ እንዲሁም በማህበራዊ ዘርፍ የተለያዩ ግልጋሎቶች በመስጠት ለሙስሊሙ ማህበረሰብ የተለያዩ ግልጋሎቶች እንዲሰጥ የተቋቋመ ተቋም ነው። ከዚህ ከነዚህ ተግባራቶቹ አንዱ ደግሞ ትልቁን ጉልህ ቦታ የሚዘው ወይም ስፍራ የሚይዘው የልማት ስራ ነው ማለት ነው። ልማት ስንል ምንድን ነው የሚያከናውነው ስንል ሙስሊሙ ማህበረሰብ የሚያስፈልገውን የልማት ስራዎች በሙሉ የሚያከናውን ወይንም የሚያሳልጥ እንዲሁም ደግሞ የሚያነሳሳ ተቋም ማለት ነው እና የኢትዮጵያ እስልምና ጉዳዮች ለምሳሌ መድረሳዎችን ማቋቋም እንዲሁም የተለያዩ ኮሜርሻያል ቢልዲንጎችን መስራት ኢንካም እንዲሆን ማለት ነው። እንዲሁም መስጅዶችን መገንባት እንዲሁም የኤንጂኦ ወይንም የተራድኦ ድርጅቶችን ማቋቋም እንዲሁም የትምህርት ተቋማቶችን ማቋቋም ለምሳሌ ዩኒቨርሲቲ እንዲሁም ኮሌጅ እንዲሁም አጫጭር የስልጠና አክቲቪቲዎችን ሌሎችንም ተቋማቶችን ማልማት ማለት ነው። ያው በተዘዋዋሪ ማልማት ስንል ውስጣዊ መልማትም እንዲሁም ውጫዊ መልማትም ጭምር ነው። እነዚህ ልማቶች ማህበረሰቡን ከውስጥም ከውጭም የሚያለሙ አይነት ውጤታማ ወይንም ትርፋማ የሆኑ ልማቶች፣ የልማት ስራዎች የሚሰራ ተቋም ወይንም ከተሰጠው ተግባር አንዱ ወይንም ማከናወን ከሚገባው ተግባር አንዱ የልማት ስራ ሆኖ እናገኘዋለን ማለት ነው እና የኢትዮጵያ እስልምና ጉዳዮች ምናልባት ቀደም ብሎ በነበረው መጅሊስ እንደምናውቀው በሚደረጉ ካምፔኖች በሚደረጉ ዘመቻዎች ትልቁ ክሪቲሲዝም ወይንም ትልቁ ወቀሳ የነበረው የልማት ስራዎች አልተሰሩም፣ ደካማ ነው የሚሉ ሁኔታዎች እንደነበሩ የሚታወስ ነው። ያው እነዚህ ሁነቶችን ስናይ በመቀጽበት በወቅቱ የነበሩትን የተለያዩ እነዚህን ካምፔኖች ወይም እንትኖች ዘመቻዎች ስናያቸው፣ ይህ አካል ሲመጣ በፍጥነት ለሙስሊሙ ማህበረሰብ በፍጥነት የልማት ስራዎችን ይሰራል ወይም የልማት ስራዎችን ያከናውናል ተብሎ ነበረ የሚጠበቀው። ምክንያቱም መጅሊስ እያለ አንድም ህፃን የቲም አይሆንም፣ መጅሊስ እያለ አንድም ወጣት ሳይዳር አይቀርም፣ መጅሊስ እያለ አንድም ወጣት ስራ አጥ አይሆንም የሚል ያው ዲስኩሮች በደንብ ያው የሰማንባቸው ሂደቶች በተደጋጋሚ እንዲህ አይነት ነገራቶች ነበሩ እና ዛሬ ምናልባትም መጅሊሱ ከመጣ በኋላ በልማት ዙሪያ ላይ ምንሰራ እንድንል ያስገደደን አንዱ ይኸው ጉዳይ ይሆናል ማለት ነው። ምናልባት መጅሊሱ ከመጣ በኋላ በስትክክል ምናልባት ለሙስሊሙ ማህበረሰብ የተስተዋለውና ወይንም ያስተዋልነው ጉዳይ ቢኖር ምናልባት ሳር የበቀለባቸው የመሠረት ድንጋዮች ናቸው። ይህ መጅሊስ እስካሁን ያየነው በልማት ዙሪያ ላይ ያየነው ለውጥ ምን አምጥቷል ከተባለ ሳር የበቀለባቸው መሰረተ ድንጋዮች ወይም የመሰረት ድንጋዮችን መጣል ነው። እነዚህን ያው ዝም ብሎ ሳይሆን እንደሚታወቀው በተለያዩ የሀገሪቱ ክልሎችም እንዲሁም በከተሞችም በተለያዩ ቦታዎች ዩኒቨርሲቲዎች፣ ኮሌጆች፣ መድረሳዎች ምናምን እናቋቁማለን በሚል የተጣሉ ፕሮጀክቶች የት እንደገቡ አልታወቀም። ለዚህም ነው ሳር የበቀለባቸው በሚል የገለጽኳቸው ማለት ነው። ሌላኛው ምናልባት እነዚህ ፕሮጀክቶች በተለያዩ የሀገሪቱ ክፍል በአፋር፣ በወሎ፣ በአማራ ክልል፣ በኦሮሚያ፣ በአዲስ አበባ በነዚህ በደቡብ በእነዚህ ቦታዎች ላይ ለልማት ይሰራሉ ተብለው መሰረተ ድንጋይ ከተጣሉ በኋላ የተሰበሰቡ ገንዘባቸው ጭምር የት እንደገቡ የማይታወቁ ፕሮጀክቶች ናቸው ማለት ነው። በልማት ዙሪያ ላይ እነዚህ ፕሮጀክቶች ገንዘባቸው ጭምር የት እንደገባ ያልታወቀበት አጋጣሚ ነው። ምክንያቱም ያንዳንዱ ፕሮጀክት እያንዳንዱ ፕሮጀክት ሲታሰብ ያለልመና ስሪዲ ሰቅሎ በስሪዲ ህዝብን ህዝበ ሙስሊሙን ከማታለል ውጪ መሬት ላይ በወረደ መልኩ እዚህ ቦታ ላይ ይህንን ነገር መሰረት ተጥሎ መሰረቱ ይሄን ያህል ደርሷል የተባለበት ፕሮጀክት ስቲል በደንብ ነው፣ በደንብ መረጃዎች አሉ። አንድም ፕሮጀክት መሬት ላይ ወርዶ የተሰራበት ፕሮጀክቶች አላየንም፣ መጅሊሱ በጀመራቸው በጣላቸው ፕሮጀክቶች ማለት ነው። ሌላው ምናልባት ቀደም ብሎ ይሄም መጅሊስ ምናልባት በፋይናንስም በገንዘብ በመሰብሰብ ከሁሉም ቀደም ብሎ ከነበሩት መጅሊሶች ይበልጣል ቢባል ምናልባት ኳሊቲው ነው ብለን ልንል እንችላለን። በመሰብሰብ ዙሪያ ላይ ኳሊቲ አለው ብለን ልንወስድ እንችላለን። ነገር ግን ይህ መጅሊስ ከመጣ በኋላ አሁን እንዳልኩት ምንም አይነት መሬት ላይ የወረደ ወይንም የሚታይ በአይን ሊታይ የሚችል ሊያስመሰክር የሚችል አንድም ፕሮጀክት አለመገንባቱ ስናይ አሁን ያሉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህንፃና የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ያሉበትን ህንፃ ወደኋላ ዘወር ብሎ ማየት ይቻላል ማለት ነው። ይኸውም ለምንድን ነው ያነሳሁት? ቀደም ብሎ የተለያዩ እንቅስቃሴዎች ሲጀምሩ መጅሊሶቹ ወይም መጅሊሱ በልማት ዙሪያ ላይ ህዝበ ሙስሊሙን ልማት ላይ ዜሮ አድርጎታል፣ ልማት እየሰራለት አይደለም የሚሉ በርካታ ስሞታዎች፣ በርካታ ወቀሳዎች ሲቀርቡ ነበር እና ነገር ግን ይህ ሲቀርብበት የነበረ መጅሊስ አንድም ማህበረሰብ ሳይሰበስብ ወጥቶ ላይቭ ላይ ይህን ያህል ገንዘብ አምጡ ብሎ ማህበረሰብን ሳያስጨንቅ አንድም ከአካውንት ከፍቶ በዚህ አካውንት አስገብ ብሎ ሳይል አንድ መስጂድ ላይም ቆሞ ሳይለምን እነዚህ ሁለት ፕሮጀክቶች ሁለት ፕሮጀክቶች ምናልባትም አሁን የመጅሊስ ውስጥ ያሉ አካላቶች ገብተው እንዲገለገሉበት የሰራው ተቋም ቀደም ብሎ የነበረው ምንም አይነት ከሀጅ ገቢ ውጪ። ምንም አይነት ገቢ ያልነበረው መጅሊስ ነው ማለት ነው። ይሄ ሲባል በጣም ይገርማል። የነ ሸህ መሐመድ አሚን መጅሊስ በነበረው በጥቂት አመታት ውስጥ ምናልባት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሁን ያለበትን ትልቅዬ ህንፃ የተለያዩ ለንግድ የሚሆኑ ለተለያዩ ለቢሮ የሚሆኑ በሚሆን መልኩ ለመጅሊሱ ኢንካም ይሆናል ብሎ በማሰብ ይህንን ህንፃ ሰርተው አልፈዋል ማለት ነው። ነገር ግን ይሄ መጅሊስ ከመጣ በኋላ አንድ መድረሳ እንኳን አንድ መድረሳ እንግዲህ አንድ መድረሳ ለመገንባት በጣም ትንሽ ነው፣ ከተሰበሰበው ቅድም ካልኩት ከተሰበሰበው ገንዘብ አንጻር አንድ መድረሳ አንድ መድረሳ ማቋቋም ለዚህ መጅሊስ በጣም ትንሹ ነበረ። ነገር ግን አንድም መድረሳ በዚህ መጅሊስ አንድም መድረሳ አልተቋቋመም። ሌላው ምናልባት መጅሊሱ አንዳንዴ የመጅሊስ ያለውን ስልጣን በመጠቀም ኢቭን በሌላ በግለሰቦች እንዲሁም በተለያዩ ተቋማቶች የተሰሩ መስጅዶችን ጭምር ልክ እንደ ራሱ ልክ የራሱ ሲያርበት በሌሎች ላይ ሄዶ የመንጠልጠል አይነት ነገር ነው የምናየው። ለምሳሌ እዛው የመጅሊሱ አጠገብ ያለው ረያን የሚባል መስጂድ የተሰራው በሌላ አካል የተሰራ ተቋም መሆኑ ነው መረጃዎች የሚያሳዩት። ነገር ግን መጅሊሱ ልክ ራሱ እንዳስገነባው በመጨረሻ ባለቀበት ሰዓት ላይ ግን ልክ ራሱ እንዳስገነባው ሄዶ የክሬዲቱን ስራ ግን ሄዶ ከወሰደ በኋላ መስጂዱ ላይ ደግሞ በድጋሚ ደግሞ ምን እያደረገ እንደሆነ ደግሞ በደንብ ደግሞ ታንጀብል በሆኑ መረጃዎች ደርሰውናል። መጅሊሱ ራሱም ሳያለማ በዚህ መልኩ የሚሄድባቸውና የሚጋጋጥባቸው ሂደቶች ስናይ እጅግ የሚያሳፍር እና እጅግ የሚያሳዝን ሆኖ እናገኘዋለን ማለት ነው። ምናልባት ከዚሁ ጋር ተያይዞ የመጅሊሱን ትክክለኛ ማንነት ወይንም ትክክለኛ የመጅሊሱን ባህሪ ያጋለጠ ፕሮጀክት ምናልባት ነጃሺ እስላማዊ ማዕከል ነው ብለን ብንወስድ ማጋነን አይሆንም። ምናልባት ነጃሺ እስላማዊ ማዕከል ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ ምናልባት የኢትዮጵያ ህዝበ ሙስሊም የመስገጃ ቦታ ሰፊ የመስገጃ ቦታ የለውም በሚል የአፍሪካ ኢንተርናሽናል መስጅድን ቦታ መስጠታቸው የሚታወቅ ነው። ይህ መስጅድ ከተሰጠ በኋላ በክቡር ተቀዳሚ ዶክተር ሀጂ ሙፍቲ ዑመር እድሪስ ይህንን መስጅድ ለማሰራት በመጅሊሱ በኩል ከተለያዩ ሀገራት ወይም ተቋማቶች ጋር ግንኙነት ሲፈጠሩ ነበረ። ነገር ግን ልክ ቅድም ባልኩት መልኩ ቀደም ብሎ የነበረውን መጅሊስ ይሄን ሁሉ እነሱም የሚጠቀሙበትን ህንጻ ይሄን ሁሉ የሚያከራዩትን ሁሉ ህንጻ ሰርቶ ያስረከበን መጅሊስ የሰራን መጅሊስ ሲወቅሱ እንደነበረው፣ ክቡር ተቀዳሚ ሀጂ ሙፍቲ ዑመር እድሪስም የነጃሺ ኢንተርናሽናል መስጂድ ህንጻ እንዳይሰራ ከሳኡዲ አረቢያ የተበጀተን በጀት በቢሊየን የሚቆጠር በጀት ተመላሽ አድርገዋል። ፕሮጀክቱ እንዲዘገይ ወይንም ለፕሮጀክቱ አለመሰራት እሳቸው ናቸው ወይንም መጅሊሱ ነው ሲሉ በሰፊው ፕሮፓጋንዳዎች ሲስተናገዱ እንደነበረ የሚታወስ ነው። ሆኖም ግን ይሄ መጅሊስ መጅሊሱን በኃይል ከተቆጣጠረ በኋላ ምንድን ነው በነጃሺ ኢስላማዊ ማዕከል ዙሪያ ምንድን ያደረገው ስንል፣ አሁን ትክክለኛው ሀቁ ፍንትው ብሎ የወጣበት አጋጣሚ ነው የምናየው ማለት ነው ይህ መጅሊስ በዚህ በነጃሺ ኢስላማዊ ማዕከል ዙሪያ ሳዑዲ አረብ ሙስሊም ሊግ ሰውዬ ከሳዑዲ አረቢያ ለማሰራት ዲል አድርገናል በማለት የመጡበትን አጋጣሚም የሚታወስ ነው። ይህንን ሁሉ ከሆነ በኋላ ከሳዑዲ አረቢያ መንግስት ጋር ከተፈራረሙ ቆይቷል ቆይቷል። ገንዘቡም ከተለቀቀ ቆይቷል። ሌላኛው ደግሞ ነጃሺ ኢስላማዊ ማዕከል ዲዛይን ወጥቶለታል ከተባለ በኋላ ለዲዛይን ለማሰራት የተለያዩ ባለሙያዎችን አወዳድሮ ዲዛይን እንዲያቀርቡ በማድረግ አውጥቶ ነበረ። በዚህ ሂደት የነጃሺ ኢስላማዊ ማዕከል ኮሚቴ ተዋቅሮ ያ ኮሚቴ አንድ ግለሰብ አንድ ግለሰብ በምን መስፈርት፣ በምን ሂደትና በየትኛው ክራይቴሪያ እንዳሸነፈ ሳይታወቅ ሳይታወቅ መጅሊሱ ህዝበ ሙስሊሙ ህዝበ ሙስሊሙ ሊገለገልበትን የሚገባ ወይንም ለመጅሊሱ ለተለያየ ግልጋሎት ሊውል ለተለያየ ሰርቪስ ሊውል ይችል የነበረን ገንዘብ ለዚህ ፐርፐዝ ያለምንም ጥቅም ለግለሰቦች ተላልፎ ተሰጥቷል ማለት ነው። ይሄ ገንዘብ በጥቅሉ ሲሰላ እስከ አራት ሚሊየን ይደርሳል ማለት ነው። እስከ አራት ሚሊየን ይደርሳል። ይሄ ኮሚቴው የሚገናኝበት የኮሚቴው አበል ምናምን ቀርቶ ቀርቶ ለሰዎቹ የተሰጠው ብቻ ከአንድ እስከ ሶስት ወይም እስከ አራት ወጥተዋል ተብሎ የተባሉት ሰዎች የተሰጠው ገንዘብ ብቻ እስከ አራት ሚሊየን ይደርሳል ማለት ነው። ነገር ግን ይህ አራት ሚሊየን የወጣበት የዲዛይን አሸንፏል የተባለው ዲዛይን በተሰቀለ በማግስቱ በተሰቀለ በማግስቱ ይህንን ዲዛይን የነጃሺ ኢንተርናሽናል መስጅድ ወይንም ኢንተርናሽናል ማዕከል አይመጥንም በሚል በድጋሚ ወርዶ ተስተካክሎ ይመጣል ተብሎ መውረዱ ወይም መሰረዙ የሚታወቅ ነው። እንግዲህ ይሄ የማን ስህተት ነው? የማን ስህተት ነው? የመጅሊሱ ነው። እንደዛ ከሆነ አሁን ይህንን ሲመረጥ ወይንም ይህ አካል ሲመረጥ በትክክለኛ መንገድ ከሆነ ሊያሸንፍ አይችልም ነበረ። ይህ አካል በትክክል ዳኝነቱ ላይ ወይንም በባለሙያ የታገዘ ዳኝነት ቢሆን ኖሮ ይህ አካል አያልፍም ነበረ። ነገር ግን ውስጥ ለውስጥ የሆኑ የሰዎች እርስ በርስ የመጠቃቀም ወይንም እርስ በርስ በትውውቅ የማድረግ ነገሮች እንዳሉ በግልጽ ያሳያል በዚህ ዙሪያ በርካቶች በዚህ ዲዛይን ላይ የተሳተፉ ክራይቴሪያ ወይንም የነበረው ዲዛይኑን ለመስራት ከወጡ ክራይቴሪያዎች ወይንም መስፈርቶች አሟልተው የመጡት ሰዎች ያሰሙትን ቅሬታዎች በተደጋጋሚ ከተለያዩ አካላቶች አድምጠናል። እንግዲህ ከአራት ሚሊዮን በላይ ምንም መሬት ላይ ባልወረደ ፕሮጀክት ምን ሆነ ማለት ነው? ከሰረ ማለት ነው። ተሰረ እንደገና አፈር ምርመራ ላደርግ ነው ብሎ እንደገና ቁፋሮ ተጀመረ ብሎ በሚቀጥለው ደግሞ እንደገና ይህንን ጥያቄ ማህበረሰቡ የሚያነሳውን ጥያቄ ለማዳፈን የመስጅዱን መዘግየት የመጅሊሱን የልማት ስራዎችን ጥያቄ ለመቀልበስ የመሬት ቁፋሮ ቴስት እየተደረገ ነው ወይም ሙከራ እየተደረገ ነው በሚል ድጋሚ እንደገና ለተወሰኑ ቀናቶች በፕሮፓጋንዳ ቆየ ማለት ነው የሚገርመው አያልቅም የዚህ መጅሊስ ውሸት ቅጥፈቶች አያልቁም ማለት ሪያሊቲውን ወይም እንደውም እውነታውን ተናግሮ የመሸበት ማደር የሚባል የመሸበት ማደር የሚባል ነገር አለ እንደዛ እንኳን ቢሆን ኖሮ ጥሩ ነበር ተመራጭ ነበር የሚሆነው በቃ በዚህ በዚህ በዚህ ምክንያት ዘጊቷል በዚህ በዚህ ምክንያት አልሆነም እንኳን ቢል መልካም ነበረ። ቀጠለ በሚቀጥለው ደግሞ የአዲስ አበባው መጅሊስ መጣና ደግሞ በእና ሐጂ ሱልጣን አማን የሚመራው መጅሊስ ደግሞ መጣና ደግሞ ምን አለ ካጠገቡ ወይንም ጠቅላላ ያለው የነጃሺ እስላማዊ ማዕከል የተሰጠበትን ቦታ ሙሉ ለሙሉ ተረክቦ ወደ ራሱ ባለማስገባቱ ነው ብሎ ደግሞ ምን አለ እንደገና ድጋሚ ደግሞ አሁንም ህዝበ ሙስሊሙ ለሚያነሳው ጥያቄ አሁንም ምንም አሳማኝ ያልሆነ ምክንያት ሊያቀርቡ ፈለጉ ማለት ነው። ከመንግስት በተሰጠው መሬት ዙሪያ ያላለቀ ነገር ካለ ማሳወቅ የነበረባቸው ለህዝበ ሙስሊሙ ቀደም ብለው ይሄ በዚህ በዚህ በዚህ ቦታ ላይ በእንደዚህ በእንደዚህ ምክንያት እንዲህ አይነት ነገር ስላለ ይህንን ጉዳይ የነጃሺ እስላማዊ ማዕከል ጉዳይ አላለቀም ብለው ከመጀመሪያው ከጅምሩ ማስረዳት ይጠበቅባቸው ነበር ማለት ነው ይሄ እንደ ሀቁ ትክክለኛ እንደው ለማወናበድ ሳይሆን በሀቁ ኢንፎርሜሽንን መረጃን ለማህበረሰብ መጅሊሱ ምንድን ነው እየሰራ ያለው የመጅሊሱን የቀን ተቀን የተግባራቶች እንዲያውቃቸው ቢፈለጉ ኖሮ ይህንን ያደርጉ ነበረ። እውነታው ግን ህዝበ ሙስሊሙ የሚሰሩ ስራዎች እንዲያውቅ አይፈለግም። ይሄ ነው እንደምታው። ቀጠለ አሁን በቅርቡ ደግሞ የነጃሼ እስላማዊ ማዕከል ብለው ደግሞ ዜና ይዘው መጡ። ዜናው ምንድን ነው? ነጃሼ እስላማዊ ማዕከል አዲስ ዲዛይን መጥቶ ምን ተጀምሯል? የግንባታ ቁፋሮ ተጀምሯል። አስጀምረናል። ይሄ የነጃሼ እስላማዊ ማዕከል ስራ የምር አስጀምሯል ወይስ አላስጀምሩም? ወይንስ አሁንም ማህበረሰቡን ለሚያነሳቸው ጥያቄዎች ለዘገየበት ዝግየት ጥያቄዎቹ እንዳያነሳ ከላይ ከላይ ምንድነው አጀንዳ እየሰጡ በዛው ዲፊውዝ እንዲሆን የማድረግ ነው የሚለውን አሁንም የሚሰራ አይነት አይደለም። ምክንያቱም አሁንም ይሄ ዲዛይን ሲመጣ መጀመሪያ ላይ የነበረው ዲዛይን እንግዲህ በባለሙያ ተብሎ ታይቶ ውድቅ ተደርጓል። አሁን ደግሞ ይሄኛው ሲመጣ ማን አይቶት ነው? የትኛው ባለሙያ አይቶት ነው? እንደ ሀገር፣ እንደ ሙስሊም ማህበረሰብ፣ እንደ አፍሪካ፣ እንደ ዓለም አቀፍ ሊመጥን የሚችል የምር ነጃሽን የሚወክል ተቋም የሚመጥን ዲዛይን ነው ወይ የመጣው የሚለው ማን አየው? የትኛው ህዝበ ሙስሊም አስተያየት ተሰጠበት? በምን ድርጅትስ ነው የተሰራው ይሄ ዲዛይን? ምን ድርጅት ነው ይዞት የመጣው ኦኬ የሚለው ድጋሚ? አሁንም ምን አይደለም ማለት ነው፣ አሁንም ግልጽ አይደለም። ስለዚህ አሁንም ይሄ ዲዛይን ይተገበራል አይተገበርም የሚለው አሁንም ምን አለ ማለት ነው። አሁንም አጠራጣሪ ነገራቶች አሉ ማለት ነው። ሌላኛው ምናልባት ይሄንን የህንፃ ተቋራጭ ወይንም ይሄንን ግንባታ ይወስዳል ተብሎ የተባለው አካልም ማን እንዳሸነፈ፣ በምን ያህል ወጪ ሊገነባ እንደታቀደ፣ ምን ያህል ሊፈጅ እንደሚችል፣ ኮስት እንደሚያደርግ፣ ምን ያህል ገቢ እንደተገኘ፣ ይህን ሁሉ ዝርዝር መረጃዎች ለህዝበ ሙስሊሙ ያስፈልግ ነበር ማለት ነው። ለህዝበ ሙስሊሙ ያስፈልግ ነው። ምክንያቱም መጅሊስ የህዝበ ሙስሊሙ ተቋም ነው። እያንዳንዱ የሚሰራቸው ተግባራቶች፣ የሚገቡ ገቢዎች፣ የሚወጡ ወጪዎች በሙሉ ህዝበ ሙስሊሙ ማህበረሰብ ወይንም ህዝበ ሙስሊሙ ማወቅ ይጠበቅበታል። አትሊስት እንደው ማወቅ እንኳን ባይጠበቅበት፣ አትሊስት የልማት ስራዎች መፍጠን በተገባቸው ነበረ። እንደው ሌላ ተአማኒነቱ እንደው ገቢና ወጪ መግለጹ እንደው እንተወው አትሊስት ምን ማድረግ ይጠበቅ ነበረ? የልማት ስራዎችን መሬት ላይ አውርዶ ሰርቶ ማሳየት ይጠበቅ ነበረ ማለት ነው። ነገር ግን ያው እንዳለመታደል ሆኖ ይሄ መጅሊስ ፕሮፖዛል ጎበዝ ነው። ፕሮፖዛል ጥሩ ጥሩ ፕሮፖዛሎችን ያመጣል፣ ስሪዲዎችን ይሰቅላል፣ መሰረት ድንጋዮችን ይጥላል። ነገር ግን መጨረሻ ማጠናቀቁ ላይ ደግሞ ቅድም እንዳልነው ነው በቃ ዜሮ ሆኖ ህዝበ ሙስሊሙን ተስፋ ሲያስቆርጥ ወይንም ህዝበ ሙስሊሙን ተስፋ ያስቆርጠ መጅሊስ ነው ማለት ነው። እውነት ለመናገር በመሰብሰብና ይሄ ገንዘብ በመሰብሰብም ዙሪያ ላይ ደግሞ ይሄን መጅሊስ የሚያክለው መጅሊስ የለም፣ ይሄንን መመስከር ይቻላል። ገንዘብ በመሰብሰብ ግን የገባውን ገንዘብ ደግሞ የትገባ ገባ የትወጣ በሚለው ዙሪያ ላይ ደግሞ እንደው በዛ ዙሪያ ደግሞ ይህንን መጅሊስ ደግሞ በመሰልቀጥም ደግሞ የሚያክለውም ደግሞ የለም አይገኝለትም፣ ወደር አይገኝለትም። ህዝበ ሙስሊሙ እያንዳንዱን የልማት ጉዳዮች ገንዘቡን መስጠት ብቻ ሳይሆን፣ ገንዘቡን ማዋጣት ብቻ ሳይሆን ኦፍኮርስ፣ መጅሊስ እሰራለሁ የሚለው ፕሮጀክቶች፣ እሰራለሁ የሚላቸው ልማቶች ካሉ ማገዙ ደሩሪ ሊሆን ይችላል፣ ተገቢ ሊሆን ይችላል። ግን ያ ፕሮጀክት የት ገባ የት ወጣ፣ ምን ሆነ፣ መቼ ሊጀመር ነው፣ መቼ ሊያልቅ ነው የሚለውን ግን ህዝበ ሙስሊሙ መከታተል አለበት። ህዝበ ሙስሊሙ ይህንን ጥያቄዎች መጠየቅ አለበት እንጂ አምጣ ብቻ ሲባል መስጠት ከዛ በኋላ ወደ ቤቱ መግባት አይደለም። ይህ ማለት በሃይማኖት ስም ሌቦችን መፈልፈል ማለት ነው። ሌቦችን መፈልፈል ማለት ነው። ስለዚህ ጠያቂ አካል፣ ጠያቂ ማህበረሰብ፣ ጠያቂ ሙስሊም መፈጠር መቻል አለበት። በልማት የልማት ጠያቂ መሆን አለብን። እላለው ለዛሬ በመጅሊሱ የልማት ጉዳዮች ዙሪያ የያዝኳቸው አጭር ትንተናዎች እነዚህን ይመስሉ ነበር። በቀጣይ በሌሎች ርዕሰ ጉዳዮች በሀገር ውስጥም ወር በሌላ ጉዳይ እስክንመለስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።